ሰላም ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ የሳምንታዊ ዜና ማህደር ሰዓታችን ነው። ከዜና ማህደሩ ጋር ብቆይ ተማራቀው የቃል ቃል ኪዳን እንዳለ ከመለስ ስቱዲዮ ባለሙያዎች ጋር በጋራ መሆን ነው። ከዜና ማህደሮቹ ጋር ባችሁ ቆዩ። የኢትዮጵያ ወንጌል አማኞች የቤተ ክርስቲያና ካውንስል ስለተገደሉትና ጉዳት ስለደረሰባቸው ኦርቶዶክስ አማኞች ያዘን መግለጫው መስጠቱን ይነገርናችሁ ባሳለፍነው ሳምንት ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ አገረ ስብከት ጥቅምት ወር ብቻ 25 የኦርቶዶክስ እምነት ተከታዮች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ጥቅምት 17 በቤተክርስቲያኒቱ መገናኛ ብዙኃን አሳውቋል። እንደ መረጃው ከሀገረ ስብከቱ ደርሶኛል ባለው ሪፖርት መሰረትም በምስራቅ አርሲ አገረ ስብከት በሚገኙ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክስ እምነት ተከታዮች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም መቆየቱና ችግሩ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር በተደጋጋሚ ውይይት በማድረግ መፍትሄ ለማግኘት ሙከራ ሲደረግ መቆየቱንም አሳውቋል። በዚህም በጉናና ምርት ወረዳዎች ድንበር ላይ 17 ሰዎች፣ በሽርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ 3 ሰዎች፣ በሆንቆሎ ዋቤ ወረዳ አምስት ሰዎች ማንነታቸው በማይታወቁ ታጣቂዎች መገደላቸውን የገለጸ ሲሆን በድምሩ እድሜያቸው ከሁለት ዓመት ጨቅላ እስከ ሰባ አምስት ዓመት አዛውንት የሆኑ ሀያ አምስት ኦርቶዶክስ እምነት ተከታዮች በማይታወቁ ታጣቂ ቡድኖች መገደላቸው ተገልጿል። በመርቲና ጉና ወረዳ በ17 ንጹሃን ምእመና ላይ የለተፈጸመው ግድያ መንግስት በተመጣጣኝ እርምጃ መውሰዱን ሀገረ ስብከት መግለጹ የተጠቀሰ ሲሆን ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን የጸጥታ ጥበቃ እንዲያደርግና ክርስቲያኖች በሰላም ወጥተው እንዲገቡ አምልኮታቸውንም በሰላማዊ መንገድ ማካሄድ እንዲችሉ ለማድረግ ከፍተኛ ጥረት ሲያደርግ መቆየቱም ተገልጿል። የኢትዮጵያ ወንጌል አማኞች የቤተክርስቲያኗ ካውንስልም ይህን ድርጊት በጽኑ የሚያወግዝ ሲሆን ቤተሰቦቻቸውን በሞት ላጡ የንብረት ውድመት ለደረሰባቸውና በመንፈስ ለተጎዱት ሁሉ እግዚአብሔር የሰላም መጽናናት እንዲሰጣቸው ከልብ ይመኛል ሲልም ገልጿል። ዶክተር ሰብለ ዳንኤል በክርስቶስ ኢየሱስ የፈረሰውን ግድግዳ መልሰን መገንባት የለብንም ሲሉ ተናገሩ። ይህንንም የተናገሩት በደቡብ ኮሪያ ሴውል ከተማ እየተካሄደ በሚገኘው የዓለም ወንጌላውያን ጥምረት ጠቅላላ ጉባኤ ላይ ነው። በዓለም ዙሪያ የሚገኙ ወንጌላውያን በያዝነው ሳምንት በደቡብ ኮሪያ ሴውል ከተማ የዓለም ወንጌላውያን ጥምረት ጠቅላላ ጉባኤ ላይ ለመሳተፍም ተገኝተዋል። የኢየሱስ ክርስቶስ እቅለት 2000ኛ ዓመት በሚከበርበት በፈረንጆቹ 2033 በዓለም አቀፍ ደረጃ ወንጌልን ለማድረስ ያለመ ጠቅላላ ጉባኤ እንደሚሆንም ተጠቁሟል። የተለያዩ ሀገራትም ተሳታፊዎች በሚገኙበት በዚህ ፕሮግራም ላይ የዓለም ወንጌላውያን ጥምረትም ሴቶች ኮሚሽን መሪ የሆኑ ዶክተር ሰብለ ዳንኤል በስፍራው ተገኝተዋል። ዶክተር ሰብለ ዳንኤልም ባደረጉ ንግግርም ሴቶች በቤተክርስቲያን ክርስቲያን ማሳተፍ አስፈላጊ እንደሆነም ያነሱ ሲሆን በኢየሱስ አማካኝነት የፈረሰውን በዘር፣ በጎሳ፣ በቤተ እምነት እንዲሁም በጾታ መካከል ያለውን ግድግዳ መልሰን ልንገነባ አይገባም በማለትም ተናግረዋል። እናም በጠቅላላ ጉባኤው ላይ የተናገሩት ንግግርም በዓለም አቀፍ የወንጌላውያን ጥምረት ላይ ኢትዮጵያ ያላትን ንቁ ተሳትፎ እንዲሁም በዓለም አቀፉ የክርስቲያን ማህበረሰብ ላይ ያላትን እያደገ ያለ ተጽዕኖ የሚያሳይ እንደሆነም አመላክቷል። ከዚህም ባለፈ ክርስቲያኖች እርስ በርስ ያላቸውን ግንኙነት በፍቅር በትህትናና በአገልግሎት መንፈስ በማድረግ ወንጌልን በሕይወታቸው መኖር አለባቸው በማለትም ተናግረዋል። በቦታው ላይ መገኘታቸውም ኢትዮጵያ ለዓለም አቀፍ የወንጌላውያን ንቅናቄ ያላትን ቦታ እንዲሁም አፍሪካውያን የወደፊቱን የክርስትና እርምጃ ለመወሰን ያላቸውን አስተዋጽኦ እያደገ ለመምጣቱ ማሳያ እንደሆነም ተጠቅሷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያና ካውንስል ከጎ መልቲፕላይ ኢንተርናሽናል ጋር በመተባበር በጉዲና ቱምሳ መቶ ለሚደርሱ ከየቤተ እምነቱ ለመጡ የሴቶች አገልግሎት ተወካዮች ያሰልጠኙ ስልጠና መስጠት የሚያሳወቅ ናችሁ ባሳለፍነው ሳምንት የኢትዮጵያ ወንጌል አማኞች አብያተ ክርስቲያና ካውንስል ከጎ መልቲፕላይ ኢንተርናሽናል ጋር በመተባበር ጉዲና ቱምሳ መቶ ለሚደርሱ ከየቤተ እምነቱ ለመጡ የሴቶች አገልግሎት ተወካዮች የአሰልጣኞች ስልጠና መስጠቱን ያሳወቅናችሁ ባሳለፍነው ሳምንት ነበር። በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል መንፈሳዊ ዘርፍ የሴቶች ጉዳይ አስተባባሪነት ጥቅምት 17 እንዲሁም 18 የ2018 ዓ ም የጉዲና ቱምሳ ሁለገብ የስልጠና ማዕከል መቶ ለሚደርሱና ና ከተለያየ ቤተ እምነት ለመጡ ሴት አገልጋዮች ና አመራሮች እንዴት የደቀ መዝሙርነት አገልግሎትን ማብዛት እንደሚቻል የሚያነሳ የአሰልጣኞች ስልጠናም ተያሰጥቷል። መሰረቱን አሜሪካ ያደረገው የጎ መልቲፕላይ ኢንተርናሽናል ዓለም አቀፍ ዳይሬክተር የሆኑ ዶክተር ኦልሰን ኩርት ዊሊያምስ ስልጠናውንም ሰጥተዋል። ስልጠናውን የወሰዱት ሴቶችም ወደ አጥቢያ ቤተክርስቲያኖቻቸው እና ወደ ቤተ እምነቶቻቸው በመመለስ ይህንን ስልጠና እንደሚሰጡ የሚጠበቅ ሲሆን ለዚህም ደግሞ አስፈላጊ የሆኑ የማሰልጠኛ አቅርቦቶች እንደተሰጧቸው ተገልጿል። ከዚህም ጋር በተያያዘ የኢትዮጵያውያን ወንጌል አማኞች የቤተክርስቲያና ካውንስል የውጭ ግንኙነት ከጎ መልቲፕላይ ጋር በመተባበር በያዝነው ሳምንት እንዲሁም በቀጣይ ሳምንታት ተመሳሳይ የሆነና የደቀ መዝሙርት አገልግሎትም አብዛት ላይ ያተኮረ ስልጠና በምስራቅ ኢትዮጵያ ማለትም በድሬዳዋ ሐረርና ጂጂጋ በሚሰጡ ስልጠናዎች ላይ የቤተ ክርስቲያናት ተወካዮችና አገልጋዮች እንደሚሳተፉም እንዲሁም ስልጠናውን ከወሰዱ በኋላ ወደ አጥቢያ ቤተ ክርስቲያኖቻቸውና ወደ ቤተ እምነታቸው በመሄድ ስልጠና እንደሚሰጡም ይጠበቃል። የኢትዮጵያ ወንጌል አማኞች አቤተ ክርስቲያና ካውንስል መሰረቱን አሜሪካ ካደረገውና በተለያዩ ሀገራት የአካል ጉዳት ለገጠማቸው እገዛ ከሚያደርገው ከኦፕ ዋክስ ድርጅት ጋር ውይይት ማካሄዱን የነገርናችሁ ባሳለፍነው ሳምንት ነበር። ጥቅምት 14 ቀን 2018 ዓ ም በተደረገው የውይይት ጊዜ የኢትዮጵያ ወንጌል አማኞች አቤተ ክርስቲያና ካውንስል የውጭ ግንኙነት ዘርፍ ዳይሬክተር ፓስተር አሸብር ከተማ እንዲሁም የካውንስሉ የመንፈሳዊ ዘርፍ ዳይሬክተር ፓስተር ስንሽ አተካ ከሆፕ ዋክስ ምክትል ፕሬዚዳንት ዴቪድ ኢንቫስና በኢትዮጵያ የሆፕ ዋክስ አመራሮች ጋር በጋራ በመሆን ውይይት አድርገዋል። በሀገራችን በህጻናት ላይ በብዛት የሚከሰተው የቆልማማ ሀገር አካል ጉዳትን በማከብ የሚታወቀው ሆፕ ዋክስ በተለያዩ የሀገራ ክፍሎች ዘር ጾታና ሃይማኖትን ሳይለይ እገዛ የሚሰጥ መሆኑን የሚታወቅ ሲሆን በዚህም ቁጥራቸው ጥቂት የማይባል ህጻናት ተጠቃሚ መሆናቸውም ይነሳል። እናም ልጆችን ከአካል ጉዳተኝነት ለመጠበቅ በሚሰራው ስራ ላይ አጥቢያ ቤተ ክርስቲያና ግንዛቤ በማስጨበጥና የጉዳቱ ተጠቂ የሆኑትን ልጆች እና ወላጆች ከማገዝ አንጻር ተሳታፊ እንዲሆኑ ከካውንስሉ ጋር በጋራ ለመስራት ታልሞ ነው ስብሰባው የተካሄደው። በዚህም ካውንስሉ ከሆፕ ዋክስ ጋር በጋራ በመስራት በየአካባቢው ያሉ አጥቢያ ቤተክርስቲያናት ያላቸውን ግንዛቤና ተሳትፎ እንዲጨምሩ በማድረግ በቤተ ክርስቲያን ውስጥ ስለ አካል ጉዳተኝነት ያለው አመለካከት እንዲቀየርና ልጆችም ጤናቸው ተጠብቆ ማደግ እንዲችሉ እንደሚያደርግም ይጠበቃል። የኢትዮጵያ የፍቅር ወንጌል አማኞች አቤተ ክርስቲያናት ሕብረት የግብረ ሰዶማዊነት ርኩሰትን በተመለከተ ጋዜጣዊ መግለጫ መስጠቱን ነገርናችሁ ባሳለፍነው ሳምንት ነበር። ስግምታያ 2018 ዓ.ም የኢትዮጵያ የፍቅር ወንጌል አማኞች ቤተ ክርስቲያናት ህብረት ግብረ ሰዶማዊነትን በተመለከተ ጋዜጣዊ መግለጫውን ሰጥቷል። በዚህ ዘመን በምድራችን ላይ እጅግ በጣም አሳሳቢ ከሆኑትና ከመጽሐፍ ቅዱስ እውነት በተቃራኒ የተከናወኑ ካሉ ኢሞራላዊ፣ ኢሰብአዊና አገንንታዊ ልምምዶች መካከል አንዱና ዋነኛው የግብረ ሰዶማዊነት አስተሳሰብና ተግባር መሆኑንም በመግለጫው አንስቷል። የተግባር ኢሰብአዊና ኢሞራላዊ ከመሆኑን ባሻገር በምድር ላይ ለጨለማና ለክፉ መንሰራፋት ምክንያት የሚሆን ምድርንም ወደ ታላቅ እርግማን ውስጥ የሚከት የእግዚአብሔር መንግስት የወንጌል ስራ እንቅፋት የሆነና ከነባራዊው ማህበረሰባችን ባህላዊ እሴቶች ጋር የሚቃረን እኩይ የህይወት ዘይቤ መሆኑንም ህብረቱ ገልጿል። የኢትዮጵያ የፍቅር ወንጌል አማኞች ቤተክርስቲያናት ህብረት አመራሮች የጉዳዩን አሳሳቢነትና አስከፊነት በመገንዘብ ሃይማኖታዊ ግዴታችንና ማህበራዊ ኃላፊነታችንን መወጣት እንደሚገባን የጋራ ስምምነት ላይ ደርሰናል ያሉ ሲሆን ይህንንም ወደ መሬት ማድረስ ይቻል ዘንድም ለትውልዱ የእግዚአብሔርን ቃል ትምህርት በማስተማር ከእነዚህ አስከፊ ተግባር እንዲጠበቅና በጸሎት ከመጋደል በተጨማሪ በይፋ ጉዳዩን ማውገዝ እንዳለብንም በማመን ይህንን የአቋም መግለጫ አስተላልፈናል ብነዋል የድርጊቱ ሰለባ የሆኑትም በንስሐ በይቅርታ እንዲመለሱ ጥሪያችንን በእግዚአብሔር ራሄ እያስተላለፍን ከተቋሙ ከተቃውሙ የአቋም መግለጫ በተጨማሪም በየቤተ እምነቶች ሁሉ የጉዳዩን ኃጢያትነት ኢሞራላዊና ኢሰብአዊነት ከመቼውም ጊዜ በላይ ለትውልዱ በግልጽ ማስተማር እንዳለባቸው የጋራ ስምምነት ላይ መድረሳቸውንም ተናግረዋል። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ወላይታ ቀጠና መጽሐፍ ቅዱስን መሰረት ያደረገ ሁለንተናዊ ተሐድሶ ስልጠና አፈጻጸምን በወጥነት ተግባራዊ ለማድረግ የተዘጋጀ የአቋም መግለጫ ማውጣቱን የነገርናችሁ ባሳለፍነው ሳምንት ነበር። በኢትዮጵያ ቃለ ሕይወት ቤተክርስቲያን ወላይታ ቀጠና ሐምሌ 1 2017 ዓ ም እስከ ነሐሴ 22 2017 ዓ ም ለአጥቢያ ቤተክርስቲያናት መጋቢያን የተዘጋጀ መጽሐፍ ቅዱስን መሰረት ያደረገ ሁለንተናዊ ተሃድሶ ስልጠና አፈጻጸምን በወጥነት ተግባራዊ ለማድረግ የተዘጋጀ የአቋም መግለጫ ወጥቷል። በማስተዋል ውስጣችንን ስንፈትሽ መታረምና እውነተኛ ተሃድሶ የሚሹ በርካታ ጉዳዮች መኖራቸውን እንደ ብዛታችንና ያስቆጠርነውን ዕድሜ የሚመጥን ወቅታዊና መንፈሳዊ ቁመና ላይ አለመሆናችንን በሚገባ እንረዳለን፣ በማለት ያስቀመጥነውን ቀጠናው ይህንን መካድ የማንችለው አሁናዊ እውነታ በጥልቀት መረዳት ብቻ ሲሆን ከዚህ በላይ ጊዜ ሊሰጠው የማይገባና አስቸኳይ ተግባራዊ የእርምትና የተሃድሶ መንፈሳዊ እሳት መለኮስና እንዲቀጣጠል በየማዋቅራዊ ሰንሰለቱ አስተሳስሮ በአንድ ልብና በአንድ መንፈስ ማስተሳሰሩ ዋና ነገር ነው ሲል መግለጫው ያካትታል። የኢትዮጵያ የሃይማኖት ተቋማት ጉባኤ የምስጋናና የእውቅና ምስክር ወረቀት መሰጠቱን የነገርናቸው በሳለፍነው ሳምንት ነበር። ጥቅምት 19 ቀን 2018 ዓ ም ጂስራ ኢትዮጵያ ከባለድርሻ አካላት ጋር በመተባበር ላለፉት አምስት ዓመታት ከ2021 እስከ 2025 ሲተገብረው የነበረውን የሰላም